ገበያውን ለማስፋትና ዶላር ምንዛሬ ወደ ውጭ ከሚወጣ ኢምፖርት ከሚደረጉ ጨርቆች ከምንገዛ አገር ውስጥ ያሉ አሁን ትልልቅ ፋብሪካዎች አሉ። በትእዛዝ ነው ጨርቅ እያስመረትን ያለ ነው። ጨርቃጨርቅና አልባሳት ዘርፍ በሀገራችን ትኩረት ከተሰጣቸው የማኒፋክቸሪንግ ዘርፎች መካከል ግንባር ቀደም ሲሆን ዘርፉ በቴክኖሎጂ በሰለጠነ የሰው ኃይል በግብዓትና በገበያ ትስስር እንዲደገፍ ባለፉት ዓመታት በርካታ ስራዎች ተሰርተዋል። የማኒፋክቸሪንግ ኢንተርፕራይዞች ተኪ ምርት እንዲያመርቱና ቁጥራቸው እንዲበራከት በመንግስት ልዩ ልዩ ድጋፎች እየተደረጉም ይገኛሉ በዚህም በሀገር አቀፍ ደረጃ ከሶስት ሺህ በላይ አነስተኛና መካከለኛ ማኒፋክቸሪንግ ኢንተርፕራይዞች በጨርቃጨርቅና አልባሳት ዘርፍ ተሰማርተው ይገኛሉ። በግል ጥረታቸው ላይ የመንግስት ድጋፍ ታክሎበት ከአገልግሎት ዘርፍ ወደ ማኒፋክቸሪንግ ዘርፍ በመግባት ውጤታማ ከሆኑ የማኒፋክቸሪንግ ኢንተርፕራይዞች መካከል ኤልናቴክስ የልብስ ስፌትና ጨርቃጨርቅ ፋብሪካ ይገኝበታል። ስሜ አለምንሻሉላ ይባላል። የኤልና ቴክስ የልብስ ስፌትና ጨርቃጨርቅ ፋብሪካ ባለቤት ነኝ። የግል ኢንተርፕራይዝ ነው። እኔ ስንጀምር የጀመርነው ይህንን ስራ ለማስፋፋት የግድ ንብረት መሸጥ ነበረብኝ። የመኖሪያ ቤቴን በመሸጥ ባለቤትም ተስማምቶ፣ ልጆች የምተስማምተው ተስማምተው ያንን ካፒታል መነሻ በማድረግና ልማት ባንክ 11 ሚሊዮን ብር አካባቢ ማሽን ገዝቶልኛል። ጥሬቃም እንደዚህ እንደዚሁ ነገሮች ለማሟላት ጠቅላላ ሰላሳ በሚሊዮን ካፒታል ይዘን የተነሳ ነው። በምናመርታቸው ምርቶች እንደምታዩት ቲሸርቶች አሉን። በጣም በኳሊቲ በጥሩ ኳሊቲ የተመረቱ ጨርቆች ራሳችን የምናስመርተው ሸሚዞች እንሰራለን። ሱሪዎች፣ የደንብ ልብሶች ወታደር ልብሶች ወይም የተለያዩ ፓርክ ልብሶች ሬንጀሮችን እንሰራለን። ጅንሶችን እንሰራለን። የሆስፒታል አንሶላዎች፣ የሐኪም ልብሶች፣ የታማሚ ልብሶች፣ የጽዳት ቱታዎች፣ ሁሉንም ነገር ነው የምንሰራው። ከጨርቅ ከመስፋት ባለፈ ጥራቱን ጠብቆ ከመስፋት በዘለላ ኤምፕሮደሪ ባለስድስት ጥርስ በቅርብ አስገብተናል። ወደ አራት ነጥብ ዘጠኝ ነው የሚሸጠው። ትልቅ ማሽን አለን፣ የጥልፍ ማሽን፣ የሎጎ ማሽኖች አዲስ አበባ ላይ ብቻ ነው የሚገኘው። ሎጎ ከአሁን በፊት ማንም የሚያሰራው አዲስ አበባ ነው። ኮፍያዎች ላይ ያትማል፣ ቲሸርቶች ላይ ያትማል፣ ጫማዎች ላይ ያትማል፣ ቦርሳዎች ላይ ያትማል። ስለዚህ ሌላ ደግሞ የቀለም ህትመት አለን፣ የቀለም ህትመት አለን፣ ፕሪንቲንግ ያደርጋል። ስለዚህ ሁሉም ነገር የተሟላ ነገር አለን። ምንም በትእዛዝ የማናመርተው ነገር የለም። ማሽኖቻችን ሬንጀር ይሰራሉ፣ ጅንሶች ይሰራሉ፣ አንሶላዎች፣ ቲሸርቶች፣ ሱሪ፣ የደንብ ልብሶች፣ ሁሉንም የህፃናት ልብሶች። እንደምታዩት የኳ ላይ እንደምታዩት የህጻናት ልብሶች አለ። የባህል ባህሉን ከዘመናዊ ጋር አቀላቅለን ኤክስፖርት የማድረግ እቅድም ያለን በሱ ነው። የማንሰራው ነገር የለም። ኦርደር ብቻ ነው የምንፈልገው። ኤልናቴክስ የልብስ ቤትና ጨርቃጨርቅ ፋብሪካ ባለቤት ወይዘሮ አለምነሽ ወደ ስራው ለመግባት ምክንያት የሆናቸውን ጉዳዮችም በዝርዝር ይጠቅሳል። ከአሁን በፊት በሆቴል ስራ ነበር የምተዳድረው። የምናመጣቸው የወጥ ቤት ልብሶች፣ የመስተንግዶ እንደዚሁ ለሆቴል የሚሆኑ ከአዲስ አበባ ከሃያ ሁለት ከጋርመንቶች እየገዛን ነው እና ያንን መንሽ አርጌ ነው ይህን ስራ ብሰራው በሚልና ቴክኒክ ስኩል የሚመረቁ ልጆች አሉ። በየአመቱ የት የሚቀጠሩበት የላቸውም። አዲስ አበባ ዋሳን ሜሉስ በአብዛኛው ደግሞ የጋሞ አካባቢ የገጠር ልጆች ናቸው ቴክኒክ የሚመረቁት። እሱን እሱን ማጥንቼ ነው እዚህ የገባሁት። በአርባ ምንጭ ከተማ የሚገኘው ኤልና ቴክስ ለምርት ጥራት ልዩ ትኩረት በመስጠት ዘመናዊ ማሽኖችን በማስመጣትና በሙያው የሰለጠኑ ባለሙያዎችን በመጠቀም ምርቶቹን እያመረተ ይገኛል። ጥራቱን እኛ አንደኛ ጨርቅ የምናስመርተው የአገር ውስጥ ገበያውን ለማስፋትና ዶላር ምንዛሬ ወደ ውጭ ከሚወጣ ኢምፖርት ከሚደረጉ ጨርቆች ከምንገዛ አገር ውስጥ ያሉ አሁን ትልልቅ ፋብሪካዎች አሉ። በትእዛዝ ነው ጨርቅ እያስመረትን ያለ ነው። ጥራቱ የጠበቀ በራሳችን ግራም ነው ኮተኖች የበዙበት እና ዱካም ሄደን ውል ገብተን እያስመረትን ነው። ኳሊቲ የባለሙያዎችንም ፕሮዳክሽን ማናጀር በጣም በትልቅ ብር ነው የመጣ ነው። ጥራቱ እንደተጠበቀ በጣም በኳሊቲ እያመረተ ነው። እንደምታዩት ጥሩ ነገር እየሰራን ነው። ጥራቱንም፣ ዋጋውንም፣ ጊዜንም ሶስቱን ነው ማዕከል ያደርግ ነው። ወይዘሮ አለምሽ ሴት በመሆናቸውና ሴቶች መደገፍ አለባቸው የሚል አመለካከት ስላላቸው ለሴቶች ሰፊ የስራ ዕድል ፈጥረዋል። በአርባ ምንጭ ከተማ በጋሞዞን ጠቅላላ ማለት ነው የመጀመሪያው ፋብሪካ ነው። ተጠቃሚነቱ ከፍተኛ ነው። በጣም ብዙ ሴቶችን ነው መያዝ የምፈልገው እንደሚታወቀው ሴቶች ላይ ለመስራት እቅድ ያረግኩበት እኔም አንድ ሴት ነኝ። ሲቀጥል ተምረው የትም የሚሄዱበት የለም፣ ላለአስፈላጊ እንግልት ነው የሚደረጉት። አካባቢውንም በማያውቁበት አካባቢ እየሄዱ ምም በደንብ ነው ያጠናሁት። የቴክኒክ ኮሌጅ ዲኑን ከሶስት ዓመት በፊት ነበር ያናገርኳቸው። ስለዚህ ትልቅ ጠቀሜታ አለው። እነሷ መቶ ሀያ ሴቶች ቢይዝ በመቶ ሀያ ሴቶች ስር ደግሞ የሚገኝ ቤተሰብ አለ የሚረዱ እናት አባት አሉ። በአካባቢው ደግሞ ለየትኛውም ሆቴሎች የሚሆን የግል ትምህርት ቤቶች፣ የመንግስት ትምህርት ቤቶች፣ የመንግስት አቋማት፣ ዩኒቨርሲቲ ያለን ትልቅ ሪፈራል ሆስፒታል አለ። ሆስፒታሎች ብቻ ከአምስት በላይ አሉ በዚህች ከተማ ግን በአካባቢው አጎራባች ወረዳዎች፣ ዞኖች እስከ ደቡብ ጅንካ፣ ጎፋ ምንም አይነት የለምና፣ እግዚአብሔር ከረዳን በጣም በሰፊው ሌላ ማሽኖች ጨምረን እኛ አበዳሪ ተቋማትን ካገኘን የጥሬ እቃ አቅርቦት ችግር አለብን። እሱ እሱ ከተሟላ በይበልጥ ብዙ ሴቶችን የምናሳትፍበትናል አካባቢው ህብረተሰብ ሆነ ተቋማት ትልቅ አገልግሎት እንደምንሰጥ አምነን ነው አጥንተን የገባ ነው። ኤልና ቴክስ የልብስ ስፌትና ጨርቃጨርቅ ፋብሪካ በቀጣይ ጥራታቸውን የጠበቁ ምርቶችን በማምረት ኤክስፖርት ለማድረግ እቅድ እንዳለው ወይዘሮ አለምነሽ የገለጹ ሲሆን ለዚህም የመንግስት ድጋፍ እንደሚያስፈልጋቸው ጠቁመዋል። ተወልጄ ባደግኩበት ሀገር ከሰልቫጅ ባነሰ ዋጋ ማህበረሰብን ማገልገል ነው የምፈልገው። ሁሉም ሰው አዲስ እንዲለብስ እፈልጋለሁ። በቀጣይ አገራችን ውስጥ ያሉ ጨርቆችን በጥራት እያስመረተን እየሰራን እየሰራ ኤክስፖርት ማድረግ ነው።